ስምአብ ወልድ መንፈስ ቅዱስ አህዶ አምላክ አሜን ባነደድ ወረዳ 66 አብያተ ክርስቲያናት እና ሁለት ገዳማት ሲኖሩ ከመጋቢት 25 2005 ዓመተ ምህረት ጀምሮ የቃጠሎ አደጋ እየተፈጸመባቸው ይገኛል። ከ68ቱ አብያተ ክርስቲያናት አንጋጣ ኪዳን ህብረትና ዳገት ኢየሱስ ሙሉ በሙሉ ተቃጥለዋል። ቃጠሎ የተፈጸመባቸው እነዚህ ሆኑ እንጂ በምስሏሽ ቀበሌ በምስሏሽ ጊዮርጊስ፣ በሰንደባ ቀበሌ በደማሙ ማርያም እና በአንበር ዙሪያ በጥንታዊ አንበር ቂርቆስ ቤተ ክርስቲያን በተለያየ ጊዜ የማቃጠል ሙከራ ተደርጓል። ይህ ቃጠሎ እና የቃጠሎ ሙከራ ህዝቡን ለድንጋጤና ተስፋ መቁረጥ ያስ ለድንጋጤና ተስፋ መቁረጥ ያጋለጠው ሲሆን ካለው አቅም ሁኔታ የተፈጠረውን ክስተት ሙሉ በሙሉ በመረጃነት መያዝ አልቻለም። ለማሳያ ይሆን ዘንድ በወረዳው ኮሚኒኬሽን ጉዳዮች ጽህፈት ቤት የተያዘውን የዳገት ኢየሱስ ቤተ ክርስቲያን መረጃ እንደሚከተለው አቅርበናል።

ሰውዬው እዚህ ከቢጠብቅ ነሯል እሱ እየጮኸ ይሆን ምን ኮነ ቤተግዚአብሔር ተቃጠለ አለኝ።

ገበታ ምን እለዋለሁ እንደው ያን ሰያል ከዚህ እንደዚህ አሁን መጀመሪያ የተዋቀረበት ሶላ ነው። እንዴው ወርዱ ሁሉ ቁመቱም ከባድ ነገር ነው። እዚያ ላይ ዝም ብሎ እንዳውድም እንደ ክምር እሳት ይንቀለቀላል። ምን ቤተ መቅደስ ውስጥ ቤተ መቅደስ ውስጥ እጅ ብገባ ከዚያ በታይ ደግሞ መንበሩ አናቷ ላይ ክበብ አላት። ተው እንዴው ሶስተኛ ክፍል ናት። ከዚያ በታ ሁለት ክፍል አላት። ሶስት ሶስት አራተኛዋ ክፍል ላይ እንደ ሙግድ አላት። ያ ላይ ደግሞ እንደዚህ ይነዳል። እንደው ቤተ መቅደስ ውስጥ ከቀዳሴ አንቀጾች በስተቀር የሚገባ አካል የለም። ታዲያ ምንድን ነው ይባላል? አሁን የዚህ ቃጠሎ መነሻ ቀዳሽ ነበሩ ማለት ነው። ምን ምንድነው አሁን በዚህ ቃጠሎ የወደመው ነገር ቤተ እግዚአብሔር ቅድስቱ መቅደሱ ሬማንቱ ኮሚሽኑ የምታየው ሶስቱ ወደም ያጡም ሁሉ ወደም ቆርቆሮውም ተቃጥሏል። እንደ ምን ቢሆን ጥሩ ነው ይላሉ። አሁን ቤተክርስቲያን እየተሰራ ነው። ግን ዞሮ ዞሮ ከእንዲህ አይነት ከአደጋ ለመጠበቅ ምን ይደረግ ይሻላል ይላሉ። ምን ተምጥበቃ ነው? ከዚህ በፊት እንዴት ነው ጥበቃ አልነበረውም? የቤተ ክርስቲያኑ ጠባቂ እየተጠበቀ ነበር እየተጠበቀ ነበር። ቀጣይ ሳሁን ጥበቃውን አጠናክሮ ለመቀጠል ምን አስባቸዋል? አሁንማ አሁንም እየተጠበቀ ቀን ሆኖ ሶስት ሶስት ነበር። አሁን እንዲያውም አራት አራት ቀን ሁለት ማታ አራት አራት እንዲያድር ሶስት ነው እየተቀረ ነው እ እንዲያው ሌሎች በዙሪያው ያሉ ቤተ ክርስቲያናት ከእንዲህ አይነት ቃጠሎ መዳን ይችሉ ዘንድ ምን ያደርጉ ይሻላል ይላሉ? እንዲህ ጥበቃ እንዲሁ ን እና እንግዲህ መቼም የሌቱን አደጋ ይደርስ ይበናያል ንካዳቸው በሌሊቱ በኩል ቀን አደጋ ይደርሳል ብንል ቀድሰን ወስተን ለማታ ለቀራተኛው ለማስረከም ይችል ነበር። ቀን ይደርሳል አደጋ ብለን ሀሳብ የለብን እንኳን ቃጠሎ የዕቃ ቤቱም እንዲያው ንብረት የሚኖር ቀን ወስድ ወስደዋል፣ አንልም እና የሌቱ ግን ይመጣል። ወንበዴ ማቃጠል ቀርቶ ይዘርፋል ነው እንጂ ዘረፋ ያለች መስቀሉን ይወስዳል፣ መጻፍ ይወስዳል፣ ሶስት አራት መገበሪያስ ያቺ ነው እግዚኦ ቤተ መቅደስ የእንጨት ትሩን እንጂ ቤተ መቅደስ ቤተ ክርስቲያን ምን ጊዜያዊ ነው፣ ጊዜያዊ ነው። ጉሎት አገኘን ግዛው፣ ይሄ ነው ጉሎት አላገኘንም፣ በዚህም ቆይበታለን። እንዴት እንደ ተቆጣጣ ደጋ ምትል አዲሱ እየተሰራ ያለው አሁን ለምንድነው አገልግሎቱ ይህ ነገ ጀምረን

የክርስቲያን ቤታችን ቤተክርስቲያን የክርስቲያን ክርስቲያን ቤታችን ነው ያለው። እንግዲህ ከዛ ላይ እየሰራች ያላቸው ክርስቲያን ቤተክርስቲያን አንድ አንድ ኮሎታ ቤተ እግዚአብሔር ኮሎታ ቤተክርስቲያን ትባላለች። የክርስቲያን ቤት ናት። ኃጢያታችን እናስተስር አስተሰርይባት ከፈጣሪያችን የሰራውን ኃጢያት ተናዘን ወደ መንግስት ወደ መልካም ቦታ የምንመራባት ነው። ዲያብሎስን ድል የምንነሳባት ነው። በቃልሽ ደግሞ

መንግስት ዝም ብሎ ያለ መሆኑ እና ሁለተኛም ደግሞ ብንፋቀር ጥሩ ነው፣ ብናዝን ጥሩ ነው። ወንድሞቻችን ልጆቻችን ብናዝን ጥሩ ነው። በሆነች እግዚአብሔር እኮ በሆነች ብናዝን፣ ቅድም እንደጠቆመው ለመሆኑ ብናዝን እግዚአብሔር ይሄዳናል፣ ሁሉም ነገር ይወሰናል ማለት ነው እና አንድኛም ባንፋቀር ባንጠልን ባናዝን ነው

እሉ አይዛችሁ ዛሬ ደግሞ ይሄን ያህል ገንዘብ 135 ከ50 ሳንቲም ማበርተኞች ወንድሞቻችን ያቀረቡት ሰንደቦች ወንድሞቻችን፣ ልጆቻችን ይሄ ከዝናችን ጋራ ለሚስማር እግዚአብሔር ይሆናችሁ ብለው 135 ብር ከ50 ሳንቲም እና እግዚአብሔር ያቆያችሁ፣ እድሜ ይስጣችሁ።

የተቃጠሉና የማቃጠል ሙከራ የተደረገባቸው አብያተ ክርስቲያናትና የተቃጠሉበት ቀንም እንደሚከተለው ቀርቧል። አንጋጣ ኪዳን ህብረት በ2507205 ዳገት ኢየሱስ በ10 08205 የደረባን በ03 08 205 ደማሙ ማርያም በ25 10 205 ሰንደባ ሚካኤል በሐምሌ 1 205 ጥንታዊ አምበር ቂርቆስ በ13 11 2005 ሲሆን፣ መመናኑ ቤተ ክርስቲያን ከተቃጠለ ጀምሮ በየቤተ ክርስቲያኑ በመገኘት ሲያለቅስና ሲያዝን ይውላል። ከዚህም ጎን ለጎን በስንት ዓመት ሰርቶ የጨረሰውን ቤተክርስቲያን ለጊዜው ብቻ መቀደሻ የሚሆን መቃኛ ለመተካት ለመተካት በስራ ላይ ተጠምዷል። ይሁን እንጂ አቅም ስለሌለው ክርስቲያን ለሆነ ሁሉ እጁን ይዘረጋለት ዘንድ በእግዚአብሔር ስም ጥሪውን ያስተላልፋል። ወስብሐት ለእግዚአብሔር።